ጤና ይስጥልኝ የተከበራችሁና የተወዳችሁ የኢትዮ ኒውስ ቤተሰቦች፣ ሰዎች የዕለቱ ዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ አማር ሲኖዎች ነግራችኋለም። ኢትዮ ኒውስን ሰብስክራይብና ላይክ በማድረግ አብራችን ጥቆዩ ጋብዛለሁ። በአማራ ክልል በቀጠለው ጦርነት የፋኑ ኃይሎች በአገዛዙ ወታደራዊ አዛዥና ባለስልጣናት ላይ እርምጃ መውሰዳቸውን አስታውቀዋል። አገዛዙ በበኩሉ ዛሬም በተለያዩ አካባቢዎች የተጠናከረ የድሮን አሳይ ያደረገ ይገኛል። በክልሉ የሚደረገው ጦርነት ተባብሶ በቀጠለበት በዚህ ወቅት አገዛዙ ያቋቋመ ሀገራዊ ምክር ኮሚሽን ደግሞ ባህር ዳር ከተማ አጀንዳ ለማሰባሰብ ቀን ቆርጫለሁ ሲል አስታውቋል። በዝርዝር እንመለከታለን። አቶ ጌታቸው ረዳ የሰጡት አስተያየት እያነጋገረ ነው። አቶ ጌታቸው ረዳ በትላንትናው ዕለት ስለ ቀድሞ ጓዶቻቸውና የህወሓት አመራሮች ፍላጎትና እንቅስቃሴ አስተያየታቸውን አጋልተዋል። በዚህም ታዲያ አቶ ጌታቸው ረዳ አስተያየት ጓዶቻቸውን ሽፍታ ሲሉም፣ የትግራይ ወጣቶች ደግሞ መሬታችሁን ጠብቁ ማለት የተፈናቃዮችና የመሬት ወራን አለ ማለት ያነሱት ጉዳይ ነው እያነጋገረ ያለው ሀሳባቸውን በዝርዝር በዜና እናያለን። በነገ ሁለት የህዝብ ተወካዮች ምክር ቤት በፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ የወጣ አዋጅን በአሻሻያ ረቂቅን ይመረምራል ተብሏል። አዋጁ የሚሻሻለው የፌዴራል መንግስቱ በአማራ ክልል ጣልቃ በገባበት ወቅትና በትግራይ ክልልም ድጋሚ ጦርነት ባንዣበበት አሁናዊ ሁኔታ ላይ ነው። በዚህም በነገው ዕለት የአዋጅ ሻሻላን ተብሎ ይጠበቃል የተባለው ለመሆኑ አዋጁም እንድናያዘው በዝርዝር ያለን። የአሜሪካው ፕሬዚዳንት ትራምፕ በዩክሬን ተኩስ አቁም ጉዳይ በፕሬዚዳንት ፑቲን እጅግ መበሳጨታቸው ተነገረ። ቢቢሲ በዘገባው ለሳምንታት በዩክሬን የተኩስ አቁም ስምነት ለማድረግ ሲሞክሩ የነበሩት ዶናልድ ትራምፕ በሩሲያም ፕሬዚዳንት ቭላድሚር ፑቲን ላይ እጅግ ተበሳጭቻለሁ ማለታቸውን ሰምቻለሁ ብሎ ዘግቧል። በዝርዝር ያለን ዩኬን ህገ ወጥ ስደትን ለመግታት አርባ ሀገራትን የሚያሳትፍ ጉባኤ ልታካሄድ ነው ተብሏል። ዩናይትድ ኪንግደም ዓለም አቀፍ ስጋት ያለችውን ህገ ወጥ ስደት ለመግታት አርባ ሀገራት የሚሳተፍበት የሁለት ቀናት ጉባኤም ለማካሄድ ተዘጋጅታለች የተባለው ተመልካቾቻችን ወደ ዝርዝሩ አልፋለሁ። አብራችሁ ይቆዩ። አቶ ጌታቸው ረዳ የሰጡት አስተያየት እያነጋገረ ይገኛል። አቶ ጌታቸው ረዳ በትላንትናው ለች ስለ ቀድሞ ጓዶቻቸውና የህወሓት አመራሮች ፍላጎትና እንቅስቃሴ አስተያየታቸውን አጋርተዋል። አቶ ጌታቸው በዚህ ሀሳባቸው የቀድሞ ጓዶቻቸውን ባለፉት ቀናት ያደርጓቸው ብሎ ያቀርቧቸው ነጥቦችን ጨምሮ መሬትና የተፈናቃዮች ጉዳዮችን በተመለከተ ያቀርቧቸው ሀሳቦች ናቸው። አነጋጋሪ የሆኑትም የቀድሞ ጓዶቻቸውን ሽፍታ ማለት የጠሩት አቶ ጌታቸው የትግራይ ወጣቶች ደግሞ መሬታቸውን ነቅታቸው ጠብቁ ብሏ። አቶ ጌታቸው ረዳ በፌስቡክ ገጻቸው በትግርኛ ቋንቋ ያሰፈሩት ሲሆን እንዲህ በማለት ይጀምራሉ። ባለፉት ሀያ ቀናት በትግራይ የሚታየው ፖለቲካ ትርምስ ስልጣን ወይም የሞት ሽረት ተብሎ የተነሳ ኋላ ቀር ቡድን ላለፉት ሁለት ዓመታት የተበተበውን ሴራም የመጨረሻ ጥሰት ወይም ምዕራፍ ላይ መረሱን ያመለክታል ይላሉ አቶ ጌታቸው። ጨምረው ሕግና ስርዓት ያስከብራሉ ተብለው ተስፋ የተጣለባቸው አንዳንድ የተሻለ ታሪክ የነበራቸው ዝነኛ ሰዎች ሳይቀሩ የስርዓቱ ጭቃ ውስጥ ገብተው የሚቦኩበት ከፍታ ላይ ናቸው ብለዋል። በዚህም ከማተም መልቀም ዘመቻ በኋላ የመንግስት መስሪያ ቤቶች በጉልበት የተቆጣጠረ ኃይል ብለ ጠሩትን ኃይል እስካሁን ያከናወናቸው ነገሮች ሁለት ብቻ ናቸው ይላሉ አቶ ጌታቸው። መጀመሪያ ተቆጣጠሪያቸዋሉ በሚላቸው ዋና ዋና ከተሞች ደጋፊዎች ለሚላቸው መሬት ማከፋፈልና ለገይ ምንጭ ሽያጭ የሚውሉት ሰፋፊ መሬትን መውረር ነው በማለት ይጠቅሳሉ። በተጨማሪም ዋነኛ ትኩረቱ በመቀሌ አንድነት በሽሬ ወይም በታጭ ቆራሮም በአክሱም እና በማይጨውና በአዴግራት እንዲሁም በአካባቢው ተጀምሮ ከምዕራብ ትግራይ በስተቀር በሌሎች የክልሉ አካባቢዎች የመሬት ማደሉ ስራ ቀጥሏል ብለዋል። ያገኘውን መሬት ለመከፋፈልና ለመሸጥ እንጂ የጠፋውን ለመመለስ ምንም ፍላጎት ወይም የተነሳሽነት የለውም በማለት የከሰሱት የቀድሞ ጓዶቻቸውን አሁን ላይ ተፈናቃዮች ወደነበሩበት ለመመለስና የትግራይ ለዋላዊ መሬት ለማስመለስ ከመፈክር ያለፈ ጥያቄ እንኳን ሲያቀርቡ አልታየም። ስለሆነ መላው የትግራይ ወጣቶች መሬታችሁን ከሽፍቶች ጠብቆ ማለት ጽፈዋል። ጌታቸው ረዳም ጨምረውም በማተም ቀሚዎች የተወሰኑ ውሳኔዎችን ህጋዊ ተቀባይነትና ተፈጻሚነት እንዳይኖራቸው በመገንዘብ በመሬት ወራ እንድትሳተፉ በመጋበዝ ላይ የምትገኙ ባለ ሀብቶች ገንዘባችሁ ቁም ነገር ላይ መዋሉን አረጋግጦ ማለት ምክር ቢጤ ሰጥተዋል። ሁለተኛ የሚሉት የዚህ ኋላ ቀር ቡድን በማለት የስጠሩት ኃይል አዲስ አበባ እየተመላለሰ ስልጣን ይገባኛልና ጽድቁልኝ እያለ ደጅ መጥናት ነው ይላሉ። ሰላም ፈላጊዎች ነን፣ የፕሪቶሪያን ውል አስፈጽማለን ብቻ እናስፈጽማለን፣ ወንበር እንረከብ በማለትም እየማለደ ይገኛል ማለት የከሰሱ ሲሆን ፕሬዚዳንት መሾም ስልጣኑ እንዳልሆነ እየተቀበለ ነገር ግን እነገሌለ ፕሬዚዳንት አጭቻለሁ ያለ እጩዎቹ የሚላቸውን በየሶስት ቀኑ እያቀያየረ እድሉን እየሞከረ ይገኛል ማለት ከሰዋል። አሁንም ቢሆን ስለ ተፈናቃዮችና ምዕራብ ትግራይ ተሳስቶም የሚያነሳበት አጋጣሚ የለም የሚሉት አቶ ጌታቸው ረዳም አጀንዳውም አይደለም በማለት ህወሓትን ይከሳሉ። ምዕራብ ትግራይ ሲባል የሰሊጥ መሬት እንጂ የተፈናቃዮች መከራና ስቃይ ላይ የሚገኘውን ህዝብ አይታየውም በማለትም ከሰዋል። ይህ ቡድና ሽኩሮቾ ማለት በህልማቸውም ሆነ በእውናቸው የማይፈቷቸው ሁለት አጀንዳዎች ካሉ መሬትና ስልጣን ብቻ ናቸው ይላሉ አቶ ጌታቸው። የመላው ህዝባችን ሰላም፣ የተፈናቀሉ ግንቻች ተስፋና የትግራይ ወጣቶች መጻ ህልምናም ነገን ቀምተው ሊፋቱት ያልቻሉት አመላቸውን ለማርካት ወደ ሌላ ዙር የጥፋት አዙሪት ሊያስገቡ ቋምጠዋል፣ ማለት ይከሳሉ አቶ ጌታቸው ረዳሳቸውም ስልጣን ላይ በነበሩበት ሰዓት እነዚህን ተግባራት አላከናወኑም በማለት ክስ ይቀርባቸዋል። በእርግጥም ተፈናቃዮችን አልመለሱም፣ በይገባኛል ጥያቄ የሚነሳባቸው የመሬት ችግሮችን አልፈቱም በማለት የሚከሷቸው ሲሆን እሳቸው ሽፍታ ሲሉ የሚጦሯቸው የነ ዶክተር ደብረጽዮን ቡድን ደግሞ እሳቸው በባንዳነት አነት ይሆን እጅላቸዋ ባለፉት ጊዜያት ባድርጓቸው ለም ቃለ መጠይቆች የተለያዩ ጉዳዮች ሲያነሱ የተደመጡት አቶ ጌታቸው ረዳ እኔ አሁንም የትግራይ ፕሬዚዳንትን እስከሚለውና ተመልሰንም ቢሆን እንዋጋቸዋለን እስከ ደም ጠብታችን የሚለው ሀሳቦች ሲያነጋግሩ ቆይተዋል። በትላንትናው ዕለት የሰነዘሩት ይህ ትችት ግን ብዙዎቹ አቶ ጌታቸው ረዳ ከሚስተዋሉበት የዚህ በፊት ሀሳባቸውና አቋማቸው ለየት ብለው መምጣታቸው ብዙዎቹ እያነጋገረ ይገኛል። በአማራ ክልል በቀጠለው ጦርነት የፋኖ ኃይሎች በአገዛዙ ወታደራዊ አዛዥና ባለስልጣናት ላይ እርምጃ ወስደናል አላሉ። በአገዛዙ በበኩሉ ዛሬም በተለያዩ አካባቢዎች የተጠናከረ የድሮን አሳይ ያደርገ ይገኛል። በክልሉ የሚደረገው ጦርነት ተባብሶ በቀጠለበት በዚህ ወቅት አገዛዙ ያቋቋመ ሀገራዊ ምክር ኮሚሽን ደግሞ በባህር ዳር ከተማ አጀንዳ ላሰባሰብ ቀን ቆርጫለሁ ሲል ተደምጧል። በክልሉ ደቡብ ጎንደር ዞን ደብረታቦር ከተማ ከትላንት ምሽት የፋኖ ኃይሎች በፈጸሙ ጥቃት የአገዛዙ አመራሮች መገደላቸውን የተሰማው በከተማዋ ትላንት ምሽት ሁለት ሰዓት አካባቢ ሁለት የደቡብ ጎንደር ዞን ከፍተኛ አመራሮች ላይ እርምጃ መውሰዳቸው ነው የፋኖ የመረጃ ምንጮች ያስታወቁትም። ጥቃቱን ተከትሎ በከተማዋ የብልጽግና አመራሮች ዘንድ ከፍተኛ ድንጋጤ ተፈጥሯል የሚሉት የመረጃ ምንጮቹ፣ በጥቃቱ የተገደሉት የአገዛዙ አመራሮች ስምና ኃላፊነት ግን በውል አልተገለጸም። ከሳምንት በፊት በደብረ ታቦር ከተማ ቴዎድሮስ ክፍለ ከተማ የጸጥታ አመራሮች ላይ የፋኖ ኃይሎች ተመሳሳይ ጥቃት ፍጽማቸው መዘገባቸው ይታወሳል። በተያያዘ በጎጃም ቀጠና በአገዛዙ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ በትላንትና ሁለት በዳንግላ ከተማ ዙሪያ በተደረገ ከባድ ውጊያ የጦር አዛዥን ጨምሮ በርካታ ያገዛዙ ወታደሮች መገደላቸውን የፋኑ ኃይሎች አስታውቀዋል። ከከተማ ቅርብ ርቀት በሚገኙ ሁለት አካባቢዎች ከባድ ውጊያዎች መደረጉን የገለጹት የፋኑ የመረጃ ምንጫዎች በዳንግላ ወረዳ ቱምካ ቀጠና ከአቫድራ እስከ ዋሻ ካብልታም ድረስ የፋኑ ኃይሎች ከአገዛዙ 33ኛ ክፍለ ጦር ሬጅመንት ጋር ውጊያ ማድረጋቸውን ተናግሯል። በዚህም 23ኛ ክፍለ ጦር ከፍተኛ ወታደራዊ አዛዥ በፋኖ ተፈጸመ ጥቃት ተገድሏል ብለዋል። ከፍተኛ ሰብአዊና ቁሳዊ ጉዳት ያስከትለውን ውጊያ ተከትሎም የአገዛዝ ጦር ከቱንፋ ቀጠና ለቆ መውጣትና መሸሹ ታውቋል። በሽሽት ላይ የነበረው የአገዛዝ ጦር የ18 ዓመት ታዳጊ የነበረችዋን ሰላም አወቀ በግፍ ገድሎም አርሶ አደር አባቷን አቶ አወቀ ከበደን ደግሞ ቤት ውስጥ እንዳለ በጥይት አቁስሏል ሲሉም የአካባቢ መረጃ ምንጮች ተናግረዋል። በዚሁ አካባቢ ከዳንግላ ከተማ አምስት ኪሎ ሜትር ርቃ ዘለሳ ጊዮርጊስ የተባለ አካባቢ ከባድ ውጊያ መደረጉም ታውቋል። ውጊያው ከፍተኛ ሰብአዊ ጉዳት ደርሷል የሚሉት የመረጃ ምንጮች የአገዛዝ ጦርቦ ውጊያ የሞቱበትን ወታደሮች በብረት ለበስ ተሽከርካሪ ይዙር ሲያነሳ ነበር ብሏ። ጦርነቱ ሰዓታት የቆየ መሆኑና ውጊያውም ተከትሎ ከአካባቢ ሸሽቶ የፋኖ ኃይሎች ቀጠናውን ተቆጣጥረዋልን ተብሏ። በዚህ ጎጃም ቀጠና ጎንጂ ከተማ በአገዛዝ ጦር ካምፕ ላይ በተፈጸሙ የቦምብ ጥቃት የጦር አባላቱ የሞትና የአካል ጉዳት ደርሶባቸዋል ተብሏ። በዚህ ጎጃም ቀጠና ጎንጂ ከተማ በአገዛዝ ጦር ካምፕ ላይ በተፈጸሙ የቦምብ ጥቃት የጦር አባላቱ የሞትና የአካል ጉዳት ደርሶባቸዋል ተባለው በተመሳሳይ በደቡባ ቤቴ ከተማና በምስራቅ ጎጃም ጎንቻ ቀጠና በፋኖ ኃይሎች በፈጸሙት ጥቃት በርካታ ያገዛዙ ወታደሮች መገደላቸውን የፋኖ የመርጃ ምንጮች አስታውቀዋል። በተመሳሳይ በመተከል ዞን ማንዱራ ከተማ የፋኖ ኃይሎች ያገዛዙ ጦር ላይ ጥቃት መፈጸማቸው ሲታወቅ በጃው ወረዳ ፍንድቃ ከተማ ደግሞ በተመሳሳይ ጥቃት ያገዛዙ የአድማ ብተናና ፖሊስ አባላት በፋኖ ኃይሎች መገደላቸው ተሰምተዋል። በሌላ በኩል በማንዱራ ከተማ የፋኖ ኃይሎች በአገዛዙ ጦር አባላት ላይ ያረሱት ጉዳት ለመበቀል ለመበቀል በሚል በፓዊ ከተማ ንጹሃን በአገዛዙ በግፍ ተገድሏል ተብሏል። በዚህ ማዝመራ ተረፈ፣ ደረጀ ገነት፣ መንግስቱ አሸበርና በአበይ ገነት የተባሉ ነዋሪዎች መገደላቸው ሲታወቅ ሌሎች አራት ሰዎች ደግሞ ቆስለዋል ሲሉ የአካባቢው መረጃ ምንጮች ተናግረዋል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም ዛሬ መጋቢት 22 2017 በባህርዳርና አካባቢው የእገታና ዘረፋ ወንጀሎች ላይ ተሰማርተው ህዝቡን በማማረር በፋኖ ስም የሚንቀሳቀሱ ከብልጽግና መንግስት ጋር በመመሳጠር ከፖሊስና ሚኒሻ ጋር ተልእኮ ይቀበሉ ነበር ባላቸው አካል ለአትራ እርምጃ መውሰዱ አስታውቋል። ተቋሙ አምስት ሰዎችን በስም ጠቅሶ በተደጋጋሚ በህዝብ ላይ በደል አድርሰው ጥቆማ ደርሰውን ስንከታተል ነበር ማለት ነው ዛሬ እርምጃ ወስጃለሁ ያለው። በቀጣይም በህዝብ ተሳትፎ በወንጀል የሚጠረጠሩ አካላትን በቁጥር ስር የመዋል ስራም ይቀጥላል ሲልም ነው ፋኖ ያስታወቀው። በሌላ በኩል በፋኖ ኃይሎች ዘመቻ አንድነት የተጠናከረ ውጊያ የገጠመ የአገዛዝ ጦር በተለያዩ አካባቢዎች ተደጋጋሚ የድሮን ቅኝቶችን በማድረግ በህዝብ ላይ የስነልቦና ጫና እያረሰ ነው ሲሉም የመረጃ ምንጮች ለኢትዮ ኒውስ ተናግረዋል አገዛዙ ተደጋጋሚ የድሮን ጥቃት ሲፈጽም ንጹሐንን ኢላማ አድርጎ በርካቶች መገድላቸውን የተመለከተው ህዝብ የድሮን ቀኝት በተደረገ ጊዜ ሁሉ ተመሳይ ንጹሐን ላይ ጥቃት ሊፈጸም ይችላል በሚል ከፍተኛ የስነልቦና ጫናና ስጋት እየፈጠረበት ይገኛል ብለዋል። በዛሬው ዕለትም በሰሜን ወሎ ዞን ላስታ ቀጠና የማርነ ክርስቶስና ብልብላ አካባቢ ከንጋት ጀምሮ ተከታታይ የድሮን ቀኝት እየተደረገ መሆኑን ነዋሪዎች ለኢትዮ ኒውስ ተናግረዋል። በሌላ በኩል በክሉ በአገዛዙ ጦርና ፋኖሌች መካከል የተጠናከሩ ውጊያ በቀጠለበት በዚህ ወቅት በአገዛዙ የተቋቋመው የሀገራዊ ምክር ኮሚሽን ደግሞ በባህር ዳር ከተማ የአጀንዳ ማሰባሰብ ስራ ለማከናወን ቆርጬ ተነስቻለሁ ሲል አስታውቋል። በሌላ በኩል በክልሉ በአገዛዙ ጦርና ፋኖ ኃይሎች መካከል የተጠናከረ ውጊያ በቀጠለበት በዚህ ወቅት በአገዛዙ የተቋቋመው የአገራዊ ምክር ኮሚሽን ደግሞ በባህር ዳር ከተማ የአጀንዳ ማሰባሰብ ስራ ለማከናወን ቀን ቆርጫለሁ ሲል አስታውቋል። በዚህ የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ ከመጭው ቅዳሜ ጀምሮ ባህር ዳር ከተማ ይካሄዳል ሲሉ ነው ኮሚሽኑ ወቁልኝ የሚለው በሌላ በኩል ከኦሮሚያ ክልልና ከሌሎች አካባቢዎች ተፈናቃዮች በግፍ ከቀያቸው ተፈናቅለው በደብረ ብርሃን ከተማ መጠለያ የሚገኙ ተፈናቃዮች በከፋ ችግር ላይ መሆናቸውን ተናግረዋል። ወደ ነበሩበት መመለስም ሆነ ሌላ የሚሰፍርበት ቦታ ተሰጧቸው ራሳቸውን ለመቻል የተቸገሩ በከተማዋ በመጠለያ ካምፕ ያሉ ተፈናቃዮች ችግር በርቶብናል ብለዋል። ለዓመታት በካምፕ ውስጥ ለመኖር ተገደዱ ተፈናቃዮች በቦታው ህጻናት፣ አካል ጉዳተኞች፣ አረጋውያንና የአእምሮ ህሙማን መኖራቸውን ጠቅሰው የሚሰጣቸው እርዳታ ጊዜውን ጠብቆ ስለማይደርሳቸው ለረሃብ እየተጋለጥን ነው ማለታቸውን ሸገር ሬዲዮ ዘግቧል። በለጋሾቹም ሆነ በጎ አድራጊዎች እገዛ እንዲደረግላቸው ተፈናቃዮች ጥሪ አቅርበዋል። በነገ ሁለት የህዝብ ተወካዮች ምክር ቤት የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ የወጣውን ማሻሻያ አዋጅ መርምሮ ያጸድቃል ተብሎ ይጠበቃል። አዋጁ የሚሻሻለው የፌዴራል መንግስቱ በአማራ ክልል ጣልቃ በገባበት ወቅትና ከዛም መውጣት በአቃተው በዚህ ወቅት ሲሆን፣ በሌላ በኩል በትግራይ ክልል ድጋሚ ጦርነት ባንዣበበበት ሁኔታ መሆኑ አነጋጋሪ ሆኗል። የፌዴራል መንግስት በትግራይ ክልል የተፈጠረውን ችግር ለመፍታት በሚል ጣልቃ ገብቻ አለ ብሎ ጦርነት ከቀጠቀላቀለ በኋላም ጣልቃ የመግባት ጉዳይ አነጋጋሪ ሆኖ በኢትዮጵያን ፖለቲካ ውስጥ ቆይቷል። በተመሳሳይ የአማራ ክልል ጦርን አሰማርቶ ለመዋጋት የበቃበት እድል ለአብይ አህመድ አስተዳደር የፈጠረው ከ21 ወራት በፊትም ነበር። አገዛዙ ባለፉት አራት ዓመታት ጣልቃ መግባትን ህገ መንግስታዊ መብት አለኝ በሚል ሰበብ ፖለቲካዊ ችግሮች መፍታት ሳይችል ቀርቶ ቅልጥ ያሉ ዓለም አቀፍ እውቅና ያላቸውን ጦርነቶች አካሂዷል። ሚሊዮኖችንም ገድሏል፣ እየገደልም ይገኛል። በአሁኑ ሰዓትም በአማራ ክልል በተጨማሪ በትግራይ ክልል ያለውን ችግር በጦርነትና በኃይል ለመፍታት አዲስ ውጊያ ሊከፍት ይችላል ተብሎ የሚጠበቀው የብልጽግና አገዛዝ ጣልቃ የመግባት አቅም ለማሳደግ አዋጅ ለማሻሻል ተዘጋጅተዋል የተባለው አዋጁ በነገ ዕለት በፓርላማ በማሻሻያ መልኩ ይጸድቃል የተባለ ሲሆን፣ ከዚህ በፊት የነበረው አዋጅ የሚተካ ነው ተብሏ ባለው እና ብዙዎቹ በሚቃወሙት ህገ መንግስት አንቀጾች ማለትም አንቀጽ 51 ቁጥር 1 እንዲሁም አንቀጽ 51 ቁጥር 14 አንቀጽ 55 ቁጥር 16 እና አንቀጽ 62 ቁጥር 9 ተግባራዊ ለማድረግና በራሱ በህገ መንግስቱ አንቀጽ 55 መሰረት አዋጅ ቁጥር 359 2000 ዓ ም ታውጆ የፌዴራል መንግስት ወደ ክልሎች የሚገባው በእነዚህ ዝርዝር ጉዳዮች ነው የሚል ሀሳቦች ቀርቦበት ነበር። ይህም የፌዴራል መንግስት በክልል ጣልቃ የሚገባበት ስርዓት ለመደንገግ የወጣ አዋጅ ተብሎ የሚጠቀሰው አዋጅ ሲሆን በነገ ሁለት ታዲያ ይሻሻላን ተብሏል የፌዴራል መንግስት በዚህ አዋጅ ወደ ክልሎች የሚገባው በሶስት ምክንያቶች እንደነበረ የሚጠቅሰው ነባር አዋጅ አሁን ላይ የሚሻሻልበት ምክንያት ግልጽ ባይሆንም በግልጽ የተጠቀሱ ሶስቱ ክስተቶች ግን መነሻ እንዲያደርግ የተቀመጠለት መሆኑ ይታወቃል። አንደኛ በጸጥታ መደፍረስ ምክንያት ክልሉ ጥያቄ ሲያቀርብ፣ ልክ እንደ አማራ ክልል ማለት ነው። ሁለተኛው በሰብአዊ መብት መጣስ ምክንያት የህዝብ ተወካዮች ምክር ቤት ሲፈቅድ ጣልቃ እንደሚገባ ይደነግጋል። ሶስተኛው የህገ መንግስታዊ ስርዓቱ አደጋ ላይ በመውደቁ በፌዴሬሽን ምክር ቤት ሲረጋገጥ ጣልቃ እንደሚገባ የሚደነግግ ሲሆን ይህኛውንም በትግራይ ክልል የፌዴራል መንግስቱ ጦርነት ጥቅሞች ለማካሄድ የተጠቀመበት ነው። ታዲያ ማሻያው ከእነዚህ ነጥቦች በተጨማሪ አዲስ ነጥቦችን ሊያካትት ወይም እነዚህ ሊያሻሽል ይችላል የተባለ ሲሆን ይህም ለአገዛዙ በክልሉ ያለውን ሁኔታ በበላይነት ለመቆጣጠር የሚያስችል ይሆናል ተብሎ ይጠበቃል ተብሏል። ትራምፕ በዩክሬን ተኩስ አቁም ጉዳይ በፕሬዚዳንት ፑቲን እጅግ ተበሳጭቻለሁ ሲሉ ተደምጠዋል። ለሳምንታት በዩክሬን የተኩስ አቁም ስምምነት ለማድረግ ሲሞክሩ የነበሩት ዶናልድ ትራምፕ በሩሲያው ፕሬዚዳንት ቭላድሚር ፑቲን እጅግ ተበሳጭቻለሁ አሉ። ኤንቢሲ ከተባለው ጣቢያ ጋር ቆይታ ያደረጉትና ቢቢሲ እንደዘገበው የአሜሪካው ፕሬዚዳንት ፑቲን የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪን ተአማኒነት ላይ ጥቃት በመሰንዘራቸው መናደዳቸውን ተናግረዋል። ትራምፕ ፑቲን የተኩስ አቁም ስምነት ካልፈረሙ ከሩሲያ ነዳጅ የሚገዙ ሀገራት ላይ የ50 መቶ ታሪፍ ለመጣል ምዝተዋል። በዩክሬን ያለው ደም መፋሰስ ለማስቆምኔ እና ሩሲያም ከስምነት የማንደርስ ከሆነ እና የሩሲያ ጥፋት ነው ብዬ ካሰብኩ ላይሆንም ይችላል፣ ከሩሲያ የሚወጣ ነዳጅ ላይ ታሪፍ ጥላለው ነው የሚሉት ትራምፕ ትራምፕ የሰጡት አስተያየት በሩሲያ ጉዳይ ያላቸውን አቋም መለወጡን የሚያሳይ ነው ተብሎላቸዋል። ዋይት ሀውስ ፕሬዚዳንቱ ባሰሙት ንግግር ዙሪያ አስተያየት ከመስጠት ተቆጥቧል። አውሮፓውያን መሪዎች ትራምፕ በዩክሬን ተኩስ አቁም ስምነት ጉዳይ የፕሬዚዳንት ፑቲንን አቋም እያንጸባረቁ ነው የሚል ትችት ያሰማሉ። ከጥቂት ሳምንታት በፊት ትራምፕ ፕሬዚዳንት ዘሌንስኪ ወደ ኦቫል ኦፊስ ጠርተዋቸው በቀጥታ በተላለፈ ስርጭት እሰጥ አገባ ውስጥ ገብተው እንደነበር ይታወሳል። በሌላ በኩልም ደግሞ የሩሲያ ፕሬዚዳንት ስም ሲያወድሱም ተሰምተዋል። አሜሪካ በዩክሬን ተኩስ አቁም ጉዳይ ሩሲያን ስትወቅስ እና ዛቻ ስታሰማ ይህ የመጀመሪያ ሲሆን ከሩሲያ የሚመጣው ምላሽ ምን ሊሆን ይችላል የሚለው ግን ይጠበቃል። ምንም እንኳን ትራምፕ ፕሬዚዳንት ዘሌንስኪ አምባገነን መሪ ናቸው፣ ምርጫ ሊያካሂዱ ይገባል ብለው ወቅሰው ቢያውቁም ከኤንኤፍሲ ጋር በነበራቸው የስልክ ቃለ መለስ ፑቲን የዜለንስኪ ተአማንነት በመውቀሳቸው መናዳቸውን ተናግሯ። ትራምፕ ስለ ፑቲን ሲያወሩም መበሳጨታቸውን ክሬምሊን እንደሚያውቅ ጠቁመው ነገር ግን ከሩሲያ መሪ ጋር በጣም መልካም ግነት እንዳላቸውም ተናግረዋል አክለውም እሱ ትክክለኛውን ነገር ካረገ ብስጭቱ ብን ብሎ ይጠፋል ማለት ትራምፕ ተናግረዋል። ዩኬ ህገወጥ ስደተኞችን ለመግታት አርባ ሀገራት የሚሳተፉበት ጉባኤ ልታካሄድ ነው ተባለም። ዩናይትድ ኪንግደም ዓለም አቀፍ ስጋት ያላቸው ህገወጥ ስደትን ለመግታት አርባ ሀገራት የሚሳተፉበት የሁለት ቀናት ጉባኤ ልታካሄድ ነው ተብሏል። ቢቢሲ እንደዘገበው ከሆነ የአገሪቱ ጠቅላይ ሚኒስትር ሰር ኪር ስታርመር የሚያሰናዱት የጉባኤ ህገወጥ የሰዎች ዝጉር አስከፊ ንግድ የሚፈጽሙ ወሮበሎች ለማስቆም እንዲሁም ሀገራት ስደትን አስመልክቶ እርስ በርስ የሚናቆሩበት ሁኔታ ለመቅረፍ ያለመ ነው ተብሏል። በዛሬው የሁለት ሰኞ የሚጀምረውና በአይነቱ ልዩን የተባለው ጉባኤ ተጨባጭ ውጤቶችን ለማምጣት እንዲሁም ዓለም አቀፍ ትብብር ለማሳደግ ያለመ ነው ተብሏል። ስደት የዩናይትድ ኪንግደም ፖለቲካ ውስጥ ቁልፍ የመንግስት አጀንዳ ተደርጎ የሚታይ ሲሆን ተቃዋሚዎቹ ወግ አጥባቂዎች ሆነም ሪፎርም ዩኬ ፓርቲዎች ገዢው ሊበራል ፓርቲ ጉዳይን በቁጥር ስር ሊያውለው አልቻለም ሲሉ ይከሱታል። ከጉባኤ ቀደም ብሎም የሀገር ውስጥ ጽሕፈት ቤት ህገወጥ የሰዎች ዝውውር መረቦችን ለመበጣጠስ እንዲሁም ክሶችን ለመጨመር 33 ሚሊዮን ፓውንድ በጀት ይዟል ተብሎ ነበር። በርካታ ስደተኞች ወደ ዩኬ የተጓዙባቸው እንደ ቪየትናም፣ አልባኒያም የኢራቅ ባለስልጣናትን ጨምሮ የፈረንሳይ ቻይናና አሜሪካ ተወካዮች በለንደን ላካስተር ሀውስ በሚካሄደው ጉባኤ ላይ ተሳታፊ ሆኗል ተብሎ ይጠበቃል። በተጨማሪም የኩርድሽ ክልላዊ መንግስት ተወካዮች ኢንተርፖልና የማህበራዊ ሚዲያ ሜታ ኤክስ እና ቲክቶክ ተወካዮች ይገኛሉ የተባለው። ተወካዮቹ በየአመቱ አስር ቢሊዮን ዶላር ይዘዋወርበታል ተብሎ የሚገመተው ህገ ወጥ የሰዎች ዝውውር ንግድን እንዴት መቆጣጠር ይቻላል በሚለው ጉዳይ ላይ ይመክራሉ ተብሎ ይጠብቃል ሲል ቢቢሲ ዘግቧል። የተወዳጅ ተመልካቾቻችን የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ ነው።